ይቅርታ አድርጊልኝ። ዞር ማለት ተነስ። ይቅርታ አድርጊልኝ ተነስልኝ እኮ። እሺ፣ ምንድን ነው ችግሩ? ታካክተና እናውራ። ምንድን ነው ልጄን? ሰላም ለበለበት እኮ በኔ ልብሽ ቢደማ ይቅር ለእግዚአብሔር ማለት አይከፋ አይቁረጥ ልብሽ ይዞ ትላቻ ሰላም እንዴት ናችሁ? የኛ ቤተሰቦች ደህና ናችሁ ወይ? እኔ ያለውኝ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ያው ሰሞኑን ከተፈጠሩት ነገሮች አንጻር ብዙዎቻችሁ ብዙ ነገር እያላችሁ ነው። ኤቢ ምን ሆነህ ነው? ከአንተ የማይጠበቁ ብዙ ነገሮችን እያደረክ ነው እያላችሁ ብዙዎቻችሁ እኔ ባደረግኩት ነገር እየወቀሳችሁኝ ትገኛላችሁ። እውነት ነው፣ ትክክል ነው ወቀሳችሁ። ምክንያቱም እኔ የፈለገ ነገር ቢሆን የራሴን ሕይወት በዚህ ልክ መስዋዕትነት አድርጌ እንደዚህ አይነት ዋጋ መክፈል አልነበረብኝም። ምክንያቱም ዋጋ የከፈልኩላቸውም ሰዎች ከጀርባቸው በጣም ብዙ መዘዝ ያለባቸው አይነት ሰዎች ናቸው እና የራሳቸውም ህይወት ተበጥብጦ ድጋሚ የኔም ህይወት እየተበጠበጠ ነው ያለውና እኔ ያለፈውን ነገር በማሰብ ነበር የዚህን ያክል መስዋዕትነት ከፍዬ ማስተካከል የምችለው ነገር ካለ አስተካከላለሁ ብዬ ይህንን ሁሉ ነገር ሳደርግ የነበረው እና ይህ ሁሉ ነገር ደግሞ ፍሬ ማፍራት አልቻለም። አሁንም ቤዛ ይህንን ከተማ ለቀቄ አልሄድም እያለች ነው ማለት ነው። ዛሬ እንደውም ከጓደኛዋ ጋር ለማገናኘት ሞከሬ ነበረ፣ ግን በጣም የማይሆኑ ብዙ ነገሮች ነው የተፈጠሩት። ከዚህ በኋላ ግን እኔም የራሴን የሆነ እርምጃ መራመድ እንዳለብኝ የተሰማኝ ማለት ነው። ምክንያቱም ነገሮች በእንደዚህ አይነት መልኩ መቀጠል ስለሌለባቸው ነው ይህንን ነገር እያልኩ ያለሁት እና ስለዚህ እኔ አሁን ተመልሼ መጥቼ በጣም ያስከፋትን በጣም ያሳዘንኳትን ሚስቴን እና ቤተሰቦቼን ይቅርታ መጠየቅ እፈልጋለሁ። ወይም ከዛም ባሻገር ብዙዎቻችሁ ብዙ ነገር ስትሉኝ ነበረ ግን እኔ ይህንን ሁሉ ነገር ሳደርግ የነበረው የእውነት ነገሮች ይስተካከላሉ ብዬ ስለማስብ ነው። ምክንያቱም ሰው የፈለገ አዲስ ህይወትን ቢጀምር ያለፈውን ነገር መተው ወይም የሆነ ትቶ ማለፍ የሚባል ነገር አይኖርም። በቃ እኔ መስመር ብትይዝልኝና እቺ ልጅ ቢያንስ የተፈጠረባት ስሜት ምናምን ቢስተካከል ብዬ ነበር ይህንን ሁሉ ነገር ስፍ ጨረጨር የነበረው ግን በዚህ መሃል የራሴን ህይወት ሙሉ በሙሉ አበላሽቻለሁ። ይህንን ደግሞ ብዙዎቻችሁ በኮመንት በውስጥ መስመር ብዙ ብዙ ነገር ስትሉኝ ነበረ። እኔ የእውነቴን ነው ጭራሽ እንደዚህ አይነት ነገር ይኖራል ብዬ አልጠበቅኩም። ግን እሷ የኔንም ህይወት ከመበጥበጥ አልፋ ሌላም ነገሮች ከጀርባዋ እንዳሉ እየተረዳውኝ ነው እና ይሄ ነገር ደግሞ እኔ በአሁኑ ሰዓት የከፈልኩትን ያክል መስዋዕትነት ከፍዬ የራሴን ህይወት ማስተካከል እንዳለብኝ እንድረዳ አድርጎኛል። ሶ ስለዚህ አሁን ወደ ሰፈር መጥቼ ነው ያለሁት። ሁሉንም ነገር እረስታ ማዲ ውዷ ባለቤቴ ይቅርታ እንድታደርግልኝ ልጠይቃት ነው ወደ ቤት የመጣሁት ማለት ነው ምክንያቱም መጠየቅ ስላለብኝ ነው። ብዙዎቻችሁ እየነገራችሁኝ ብዙ ብዙ ነገር እያላችሁኝ፣ ያንን ነገር አልፈልግም ብዬ ወይም ለናንተ ኮመንት ለእናንተ ለምትሰጡት አስተያየት ምላሽ ባለመስጠት ዝም ብዬ ተቀምጬ ብዙ ነገሮችን ሳበላሽ ነበር እና ይሄ ነገር ደግሞ ተገቢ እንዳልሆነ አረጋግጫለሁኝ። አሁን ላይ መጥቼ የእውነቴን ነው በጣም ስህተት ስለሰራሁኝ እግሯ ላይ ወድቄ ይቅርታ ልጠይቃት ወስኜ ነው የመጣሁት ምክንያቱም እንዳልኳችሁ ቅድም በባለፉ ፍቅረኛው መቶ ምን ያክል አተካራ ሲፈጥር እንደነበር አይታችሁታል። ዛሬም ያንን ነገር ካየች በኋላ ደውላልኝ ነበር እና ሁለቱን ለማገናኘት ሞከሬ ነበር። ብቻ በጣም ደባሪ ነገሮች ናቸው የተፈጠሩት። እሱም በሂደት የምታዩት ይሆናል ማለት ነው። ለማንኛውም አሁን ወደ ቤት ሄጄ ማዶትን ይቅርታ ለመጠየቅ ነው። በቃ ምክንያቱም ያለኝ ብቸኛ አማራጭ ይሄና ይሄ ስለሆነ ነው ይሄንን ነገር እማደርገው ማለት ነው። እስከ ዛሬም ድረስ የተራመድኩበት መንገድ ፍጹም ፍጹም ስህተት ስለሆነ ነው ይሄንን ነገር እያልኩ ያለሁት። በዚህ አጋጣሚ ያስከፋችሁ ሰዎች ብዙ እያላችሁኝ፣ ብዙ እየነገራችሁኝ፣ ብዙ እየመከራችሁኝ በማይሆን መንገድ በእውነቴ ነው። እኔ ይህንን ነገር ምለው ያለ ምክንያት አይደለም። ብዙዎቻችሁ እየደወላችሁ ብዙ ነገር ስትሉኝ ነበር። ኤቢ ምን ሆነ ነው እንዴ እንደዚህ ይደረጋሉ ምናምን ስትሉኝ ነበር እና ለተወሰናችሁት ያለውን ነገር ለማስረዳት ሞከሬ ነበረ፣ የተረዳችሁኝም አላችሁ። ግን እያደረግኩት ያለው ነገር ፍጹም የተጋነነና መደረግ የሌለበት ወይም አግባብ ያልሆነ ነገር መሆኑም ብዙዎቻችሁ ስትነግሩኝ ነበረ። ስለዚህ እኔም አሁን ላይ ከስህተቴ ተምሬ ያለውኝ እንደዚህ ማድረግ አልነበረብኝም የፈለገ ጥሩ ነገር ቢኖረን የፈለገ ጥሩ ነገርን ብናሳለፍ በዚህ ደረጃ የራሴን ሕይወት መስዋዕትነት ከፍዬ ለእሷ ጥሩ ማድረግ እንደሌለብኝ ነው የተሰማኝ ማለት ነውና፣ ስለዚህ አሁን ላይ ሄጄ ማዶትን ይቅርታ ለመጠየቅ አስቤ ነው ይሄንን ቪዲዮ እየሰራው ያለት። እኔ ምንም ብትለኝ ዛሬ ላይ እኔ እንጃ ምንም ልላት አልችልም፣ ምክንያቱም እያንዳንዱ ጥፋት የኔ ስለሆነ። ስሜታ የሆና ብዙ ነገሮችን አደርጋለች፣ ብዙ ብዙም ተራምዳለች። ያው ይሄ ሁሉ ነገር የሚያሳየው ለኔ ያላትን ቦታ ነውና እኔ ከዛ ነገር ነው መረደው። ስለዚህ አሁን ላይ ሄጄ ይቅርታ ለመጠየቅ ነው ያሰብኩት ማለት ነው። ለማንኛውም እንሂድ እስኪ ወደ ቤት። አውቃለው በኔ ልብሽ ቢደማ ይቅር ለእግዚአብሔር ማለት አይከፋ፣ አይቁረት ልብሽ ይዞ ትላቻ ማሪኜን ያለ የዛሬን ብቻ እመኝ ፍቅሬ ምላለው ቃሌም በአምላክ ስም ሰጣለው። አንቺን ብቻ ስ ዘውትር ታምኜሽ ኖራለው አባቴ።

እኮ ተረጋግተን ሁሉንም ነገር ላስረዳሽ እኮ ነው የመጣሁት። እሺ፣ ያው በቃ ቢያንስ እሺ፣ አንዴ ነው። ምን አለ አሁን ቀስ ብሎ ሰላም ብሎኝ ቢወጣ። አሁን ወደ ገደለው ትገባለህ። ምን ፈልገህ ነው የመጣው? እኔ በቃ በስነ ስርዓት ተረጋግተን እንድናወራ ነው የመጣው። ምንድን ነው የምታወራው? በቃ ማውራት ያለብን ነገር ተረጋግተናልና እኔም ችግሮችን ለመፍታት ጥረት እያደረጉ ነው፣ ነበር ያ ሁሉ ስትለመን ዛሬ በራስ ጊዜ ሰዓት? እኔ እኮ አስረድቼሻለሁ እኮ ነው። ለካ ውሽማ ባሏ መቷል። ስለዚህ መሄጃ ስለሌለ ተመልሰ እኮ አሁን ለምንድን ነው እንደዚህ የምታስቢው? ሲጀምር እኔ እቺ ልጅ ወደ መጣችበት እንድትመለስ ነው የምፈልገው ብዬ ደጋግሜ እዛኔም ነግሬሻለሁ እኮ። አንቺ አንቺ ነሽ ልትሰሚኝ ፈቃደኛ አልነበርሽም። አሁንም እኔ እንዳጠፋው ገብቶኛል። ለአንቺ በደንብ ማስረዳትና ነገሮችን በትዕግስት እንድታይ በደንብ ማሳመን ነበረብኝ፣ ግን ያንን ባለማድረጌ በጣም ጸጽቶኛል። ስተት ሰርቻለሁኝ፣ ይገባኛል እኮ። ስለዚህ በቃ ይቅርታ ልጠይቅሽ ነው የመጣሁት። እውነትህን ነው ይቅርታ ልጠይቅሽ ባረለም እሺ ምንድነው ችግሩ እንዴት እንዴት ነው እባክህ እንዴት የዋህ ልብ ነው የለ በጣም በቃ እንስፍስፍ የሆነ ልብ ነው ይገባኛል እኔ ይወልሽ ሹሹ ጥፋት እንደሰራሁኝ ይገባኛል ግን በቃ ይወልሽ እኔ አሁን ይወልሽ መጀመሪያም የዚህ ልጅ ነገር ስለከበደኝ ነው ይሄንን ሁሉ ነገር ሳደርግ የነበረው ስለዚህ የልጅቷ ነገር መስመር አሳስካ ባሏ መጣብህ አይደለ ተመልሰህ የቱን ተንዘላዘህ ይሄንን እኮ ነው የምልሽ ይወልሽ እኔ ይወልሽ የዛኔም ተናገር ያለውኝ እኔ ሌላ ትሰማኛለህ የትም ተንዘላዝ ለመተህ የምትገባበት ቤት አይደለም። ትዳር ደግሞ እቃ እቃ አይደለም። ከማንም ጋር አሸሼ ገዳሜ እያልክ መተ ዛሬ ይቅርታልልሽ ነው ብለህ መተ የምትገባበት አይደለም። ኦኬ እኔ ሴተኛ አዳሪ አይደለሁም፣ ሚስትህ ነበርኩኝ። ስለዚህ የሚስትነት ቦታ አልሰጠኸኝም፣ አላከበርከኝም። ከድሮ ፍቅረኛ ጋር አሸሼ ገዳሜ ማለት አማረ ወጣ አይደለ መመለስ የለበት በቃ ዛሬ ላይ የእሷ ፍቅረኛ ስለመጣና እሷ የድሮ ፍቅረኛዋ ስለመጣ በድንገት ስላመጣችብም መሄጃ እጃ ጠፋህና፣ ማዶት ይቅርትለኛለች ብለ ተመልሰ መጣ። ልጅህም ዛሬ ናፈቀ። እስከ ዛሬ እናፈቀ አይደል? አሁን ይሄልሽ፣ አንቺ እኮ ነሽ፣ ሁልጊዜም ማለት ነው እንደዚህ የማይሆኑ ንግግሮችን ትናገር ያለሽ ሰው የማይሆን ድርጊት እንዲያደርግ ታደርግ ያለሽ። እንደዚህ የተናገር ነው የቀረ ነገር አለ? የማይሆን ድርጊት የቀረህ አለ? ሄድና ጨርሳት፣ አይደል? አረ በእናትሽ፣ ቢያንስ በፈጠረሽ፣ በሰላም ተነጋግረን ችግሮቻችንን ለመፍታት እንሞክርታይ በሰላም እንደገባ፣ በሰላም ሌላ ነገር ሳይፈጠር እዚህ ቤት ማለት እኔ እኮ ይገባኛል። ይኸውልሽ ስህተቶችን እንደሰራሁ አሁንም ድረስ መካድ አልፈልግም። ስህተት ሰርቻለሁ። ይኸውልሽ ስህተት ስህተት ሰርቻለሁ። ለዛም ነው አሁን እንድንነጋገር የመጣሁት። ታውቂያለሽ አይደል? እኔ ደግሞ ከአንተ ጋር የምነጋገረው ነገር ምንም የለም፣ ጨርሽ። ያለው የማንም ዱርዬ ቤቴን አስገብቼ ማኖርበት ምቀልብበት ምክንያት የለም። ኦኬ፣ ጨርሻለሁ። በሰላም የማይሆን ንግግር አትናገሪ። አሁንም ይሄ ነገር እኮ ነው እኔና አንቺን የማይሆን እዚህ ደረጃ የሚያደርሰን ነው እኮ ይሄ። አሁንም ስለምቀጥል ማለት ነው የባስ ወደ የማይሆን ነው የሚወስደን። ስለዚህ ቀጥ ብለውጣ። እሺ ይኸውልሽ እኔ አሁን ሌላ ነገር አይደለም ይቅርታ እንድታደርጊልኝ እሱንም ለሰራኋቸው ስህተቶች ይቅርታ እንድታደርጊልኝ ብቻ ነው የምጠይቀው። ቀቅለ ብለው ይቅርታ። እረፈደብህ፣ በጣም አረፈደ። ኦኬ ይቅርታ፣ ይቅርታ አድርጊልኝ። ዞር በል ተነስ። ይቅርታ አድርጊልኝ፣ ተነስልኝ። ስህተቴ ስለገባኝ ነው ይህንን ሁሉ ነገር እያልኩሽ አሉት። እባክሽን ይቅርታ አድርጊልኝ። እሹ፣ በጣም ራሴን ለመቆጣጠር እየሞከርኩ ነው። ተነስልኝ። አልፈልግም፣ ያንተ ይቅርታ አልፈልግም። አድርጊልኝ። ምንድን ነው ችግሩ? አረብ እናት እስከ ዛሬ ተነስ። ዞር በል ተነስልኝ እኮ እሺ። ምንድነው ችግሩ? ያስብሻ